አሰላሙ አሌይኩም ወረህመቱላህ ወበረካቱ ድና የተከበራችሁ ቻናል ቤተሰቦች፣ የማወዳችሁ የማከብራችሁ፣ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። አላችሁልኝ? ያቧ ከሰሞኑ ትንሽ ጠፋ ብያለሁ። ያው እንግዲህ ተመልሼ መጥቻለሁ። መቼም ዘንድሮ በቃ እሳቴላሰ ዩቱበር ነው የምሆነው ማለት ነው ሳቴላሴ ዩቱበር ና እሳት የላሰ ቱጃር የቱጃር ቱጃር ምንድን ነው ግን ቱጃር በጣም ሀብታም ማለት ነው ትልቅ ሀብታም እንደዛ ነገር ነው ና ለማንኛውም ላይክ እያደረጋችሁ ጀምሩት ቪዲዮውን ማለት ነው እና ያው ከሰሞኑ ከሰሞኑ ብዙ ነገሮች ውር ውር እያሉ ነው ውር ውር እያሉ ነው እና በወዲህ ሌላው በወዲህ ሌላው እና አንድ የታዘብኩት ነገር አለ። አንዳንድ ሰዎች ግን ምንድነው? ምናችሁ ነው የሚያማችሁ? ማለት አንድ ሰው የእናንተን ሀሳብ ካልደገፈ ለዛ ሰው ጥላቻችሁ ወይም ንቀታችሁ ምን ላይ ነው? በቃ አንድ ሰው እኮ ያ ሰው በእናንተ አስተሳሰብ አይደለም የሚሄደው፣ በራሷ አስተሳሰብ በራሷ አመለካከት ነው የሚሄደው እና በሰሞኑ በጣም እንትን እያልኩ ነበርና በተለይ በተለይ ይሄ ዘውጁና ዘውጁና ዘውጁና በሚለው ፕሮግራምና ብዙ ሰዎች እየተሳተፉበት ነው፣ ታላላቅ ሰዎች ሳይቀሩ ማለት ነው። እና ታላላቅ ሰዎች ማለት ለእኔ እንኳን ታላላቅ አይደሉም፣ በእነሱ ግን ታላላቅ ነን ብለው ስለሚያስቡ ማለት ነው እና አዋቂ ነን ብለው ስለሚያስቡ ለምሳሌ እንደነ አስያ እና አንድ ከታዘብኩት ነገር ሙቤና አስያ ሰዲቅ ነበሩ እና ትናንትና፣ አድርስልኝ ለዚች አስያ ተብዬዋ አላ አድርስልኝ ደሞ ለዚህ ምነውር ተብዬው ቀጣፊ አለማለት ነው እና አሁን ጊዜ በቃ ወዳጅነት አብሮ አይዘልቅም ማለት ነው። በቃ አብሮ መዝለቅ ቀራ። በቃ ገለይ ጓደኛ ነው ተብሎ በቃ ጓደኝነትን መዝለቅ ቀራ። ለምንድን ነው ግን የአሁን ጊዜ ጓደኝነት ቶሎ የሚያበቃ ወይም ጥቅም ጋር የተሳሰረ የሆነ ነው? እና በጣም ገርሞኛል ማለት ነው። ብቻ ለማንኛውም ወደ ርዕስ ስመለስ አሁን ጊዜ ላይ ያለንበት ሰዓት በጣም የሚያሳዝን ነው። ከትናንትና እንትና ማን ነው በጣም ይቅርታ ጉፋኔ ይዞ ነው ለድምጤ። ኡስታዝ ዋሂድ ኡስታዝ ዋሂድ ሲያወራ ሰምቼው እና በ በዘውጁ ዝና የተነሳ አንድ የሆኑ ሰዎች ይገናኛሉ አላ እነዚያ ሰዎች ተገናኝተው እዙ ላይ የተገናኙት እንግዲህ ሚዲያ ላይ ነው። ዱርዬ ይሁን ሀራሚ ይሁን ሌባ ይሁን አጭበርባሪ ይሁን አይታወቅም። እዛ ላይ ተገናኝተው እዙ ያው በውስጥ አውሩ ተብለው በውስጥ አወሩ። ያው ለአገባሽ እስከሆነ ድረስ ሁሉ ነገርሽን ማየት ይችላለሁ ምናምን ምናምን ይልና እና አይ ማለት ነው ጸጉር ካየ በኋላ ካላከችለት በኋላ ወይንም በቪዲዮ ኮል ወይንም ምናምን ካወራ በኋላ ምን ቢል ጥሩ ነው? ምን ቢል ጥሩ መሰላችሁ? ሁለት መቶ ሺህ ብር ካላመጣ፣ እሺ፣ ይህን ነገር ሚዲያ ነው ነገር ነው መሰለኝ። እና እዚህ ደረጃ የሚደርስ ጊዜ በተለይ እህቶቼ ተነካክተው ተደርጎ ጥሩ ነው። ሌለኛው ደግሞ አንደኛው የመጣሁበት ቪዲዮ ምንድን ነው? ትናንት የሆኑ ልጆች ላይብ ላይ ነበሩ እና ቲክቶክ ላይ እያወሩ ምን ይላሉ መሰላችሁ? ሁለት እህትማማቾች ናቸው፣ ወደዚህ ወደ ወሎ ወደ ወረባቡ አካባቢ ናቸው እና ከቀለም ጠፍተው ሰውየው ያስጠፋቸው። ሰውየ እንግዲህ ህፃ ልጆች ናቸው፣ ገና ትንሽ ልጆች ናቸው፣ ህፃን ባይባሉም ያው ለእንትን የደረሱ በጣም ነፍስ ያላወቁ ማለት ነው። የዚህ ሀገር ባህል፣ የዚህ ሀገር ሁኔታ፣ የዚህ ሀገር የወንዶችን ጉዳይ ወደ የዚህን ነገር ወንድ የሰውዲን ወንድ እንትን ያላወቁ ማለት ነው። እና ከጠለባ አስጠፍቶ ልጆች ነው ይደፍራቸዋል። መድኃኒት ምናልባት ምናልባት እነዛ ልጆች ሁለቶቹ እርጉዝ ናቸው ማለት ነው። እና አሁን እነዚህ ልጆች ሰውየው እኔ አላቅም አላሉ ያስረግዘው ማለት ነው። ሁለት ህትማማቾችን አስረግዞ አስቡት፣ እንግዲህ ምን አይነት ጊዜ ላይ እንደደረስ ማለት ነው እና ከጠለብ እኔ ብዙ ጊዜ በየ እንትኑ እህት ያላችሁ ዘመድ አዝማድ የሚደዋወሩ ያላችሁ በቃ ጠለብ ውስጥ በቃ ጠለብ ውስጥ ሆነው ለሚደውሉላችሁ እህቶች በቃ አንደኛ በጥሩ ሰው መጥፋት አንደኛ ባይጠፉ፣ ከጠፉ ደግሞ በሆነኛ ሰው በቃ ወጥተው ጥሩ ቤት እንዲሆኑ ዝም ብሎ እየወጡ በእግራቸው እየሄዱ ለሱዲያኔ ለፓኪስታን፣ ለባንጋሌ መጫወቻ እየሆነው ነው እና እባካችሁ እባካችሁ፣ ይሄ ስደት ማብቂያ የሌለው ስደት፣ አስከፊ ስደት አይሆኑ እየሆኑ ብና እህቶቻችን ይህን ነገር እልባት ሊገኝ ይገባዋል። አስቡት እንግዲህ አንድ ሁለት እህትማማቾች ከአንድ ወንድ አርግዘው፣ አስቡት በጣም እኔ ማለት እኔ እንደው እነሱ ውስጥ አቅም አይኖራቸውም። መቼም ፈልገው አይሆንም። አንዷ እህት የያዘ ይዋን አንዷ ይዛ የለም። ግን ሰውየው አእምሮ የተገጠመ የእንስሳ ነው እውነት ወይስ የሰው ነው እውነት? ሰው አእምሮ ያለው ሰው በአንዲት ልጅ በአንድኛው ልጃጃል ይችላል ሊባልግም ይችላል። መቼም ሰው አላህን ካልፈራ ግን እንዴት እህቷን ይዞ ደሞ እህቷን፣ እኔ እንደው ምን አይነት ጊዜ ነው? በቃ ይሄ እኔ እንጃው። አንዳንድ ጊዜ በጣም ከጊዜ ወደ ጊዜ የሚሰማውና የምናየው ነገር እያሳፈረ ነው የሚሄደውና እባካችሁ እገሌ ያስጠፋኝ እገሌ ያስጠፋኝ እየተላችሁ የሚጠፉበትን አውቁ። ሁላችሁም ቢሆን ይህን ቪዲዮ መታው እህቶቻችሁን፣ ጠለብ ያሉትን በቃ ባይጠፉ፣ ከጠፉም ደግሞ በጥሩ ሰው በቃ በጣም ችግር ላይ የሚያሰቃያቸው ምናምን ከሆነ መቼም ከሚሰቃዩ ወጥተው የእድላቸው የሚሰሩ ችግር የለም ግን እ ወጣይ ብድግ ብላ የትም እንደዚህ አይነት ነገር ኋላ የሚመጣው መከራ ከዛ መከራ እየከፋ ነው። አስቡት ከኢትዮጵያ እንደዛ ተሰቃይታ መታ፣ እዚህ ደግሞ ሁለተኛ ስቃይ እና እንደው ሰው በራሱ ዜጋ ሰው እኛ የሌላ ሀገር ዜጋ እያዘነልን የራሳችን የራሳችን ዜጋ እንኳን አያዝንልንም። እና ውድ እህቶቼ፣ ወንድሞቼ እንደው ወላሂ ላዚም እዝነት የሚባል አእምሮ የሚባል የተገጠመልን በተለይ በተለይ እንደው ሰው እንደው በእህቱ እንደው እህት ያለው እንዴት በእህቱን እህት ያለው ሰው እንዴት እህቱን እህቱ እንደዚህ እንድትስቃይ ለስቃይ ይደረጋታል ለአምስት ደቂቃ ደስታ ብሎ ወይም ለአምስት አምስት ደቂቃ ለማይሞላ ሰው እንደው እንዴት ለዘላለም ጸጸት ይገባል። እና በጣም ወላሂ በጣም ነው የተሰማኝ። እነዚህ ልጆች አሁን ወንድም አላቸው፣ ወንድማቸው ግን እኔ እንጃ። ብቻ የእኔ እህቶች ቢሆኑ ብላችሁ ብታስቡ እረተው እንደው ልብ ይስጠን ብቻ። ለማንኛውም ውድ ቤተሰቦች ላይክ ሻል እያደረጋችሁ አበረታቱኝ እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ።